ሰላም እንዴት ናችሁ? የተከበራችሁ መስ ቻናል ቤተሰቦች ከሚጠ ሰላምን አልሐምዱሊላህ። በቅድሚያ ያለ ቻናል ሰዎች ካላችሁ ሰብስክራይብ በማድረግ እንዲሁም የሚለቃቸው ቪዲዮች ላይክ ሼር በማድረግ ዘቆነሰ አስተላ ናቸው። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። አሽ ወሎ ኮቦቻን ያለሁት ባላችሁበት እናደርሳለን እና ዛሬ ቸ የመጣወት የፍራሽ ልብስ በጎማና በማላ የሚሰራው ሱ ላሳያችሁ ነው ማለት ነው። እና በነገራችን ላይ ያው አዲስ ጨርቅ ነው። አሁን በጣም ፍና ያነገ ነውጨርቅጀመጊዜየሰራ ጨርቅ በጣም የሚያምር በነገራችን ላይ የፍራሽ ልብስ ስንሰራ ስፋቱን እንደዚህ ስፋት አንድ ሜትር ከአስር ወደዚህ አንድ ሜትር ከአስር ነው ማድረግ ያለብን። እንደገና ቁመቱ ደግሞ የፍራሹ ቁመት ደግሞ ወደዚህ በረጅሙ በኩል ደግሞ ሁለት ሜትር ከሀያአምስት ሁለት ሜትር ከሀያአምስት ነው ማድረግ ያለብን ማለት ነው። ለምን ፍራሽ ቁመቱ አንድ ሜትር ከዘጠና ነው ስፋቱ ሰባ ሴንቲም ነው፣ ግን ወልታች የሚወርደው ለምሳሌ ኢትዮ ከኑ ሰባ አስራ ሁለት ከሆነ አስራ ሁለት አስራ ሁለት ይክነስ ወልታች ይወርዳል ማለት ነው። ወደ መሬት የሚወርደው መታየት ስለሌለበት ፍራሹ ስለዚህ ሀያአምስት ሴንቲም እንጨምራለን ማለት ነው። ወደ ጎኖ ነጎን ስለዚህ ሜትር ከአስር አድርገን እንሰራዋለን እንደገና ቁመቱም ደግሞ አንድ ሜትር ከዘጠና ነው። ቁመቱም እንደዚሁ አስራ ሁለት ሴንቲ ወደ መሬት የሚወርደው ፓርት ስላለ ያንን ለመሸፈን 2 ሜትር ከ25 አድርገን ነው የምንሰራው እንጂ የፍራሽ ቁመት አንድ ሜትር ከዘጠና ነው፣ ስፋት ደግሞ ሰባ ሴንቲ ሜትር ነው ማለት ነው። እና የፍራሽ ልብስ በማሰሪያና በጎማ ብዙ ጊዜ እንዴት ነው የሚሰራው ወይም ደግሞ እንዴት አይነት ነው ብላችሁ ለምትጠይቁ አሳያችሁ ነው።

በዚህ ድቤሲንጀር ላይ መቋጠር ያለ የራሱ መቋጠር ያለ ሲንጀርላ እያደረገ ነው ከዛ ቆርጠን እናወጣዋለን 1 ከውን በጣም እክትሳነ ከዛ በዚህ በአራት ማዕዘን ጫፍና ጫፎቹ ላይ እንደዚህ እያጠፍን። 1 ሴንቲሜትር ነው እየለካን መስራት ያለብን ማለት ነው። ሴንቲሜትር ለክተን ከዛ እንደዚህ መስንጀር ስንሰራ ደግሞ ሲንጀሩን መቋጠር አለበት። በመስንጀር ት ትትር ይበተናል ማለት ነው። ካልተቋጠረ እንደዚህ በምትሰሩ ሰዓት ደግሞ ሊበ ይችልእደ መርፌ ሊሰበር ይችላል። በጥንቃቄ በተለይ ደግሞ መርፌ

ወትቼ እዚህ ጋር ስፌቱን አበላሽቶብኝ ነበር። እንደገና ልስፋ ወታች ቆጠን የምናወጣው ማለት ነው። ከዛ ይህን ጫፍ ስፌት ላይ በጣም መጠጋት የለብን። አጋጣሚ ቢተረተር እንኳን ጠጋ ብለን ለመስፋት እንዲያመችን አምስት ሴንቲም ትንሽ ወደ ዳር ወጣት መቆርጥ። እነዚህ በአራት ማዕዘን እንደዚህ ነው የሚቆረጡት ማለት ነው። 11 ሴንቲም ብቻ ከዛ በላይ መተለቅ ያለበትም። ጭራሽ የመጅልስ ልብስ ከሆነ ደግሞ አስር ሴንቲም መቆረጥ ያለበትም። ለምን የመጅልስ ልብስ ጠባብ ነው። እንደገና ደግሞ እንትን ስለማይለጠጥም የመጅስ ልብሱን በ10 ሴንቲሜትር የከፋዩን ደግሞ በ15 ሴንቲሜትር ነው ለክ ተንጫል ማለት ፍቶይ ማለት ማለት ጎማ ጎማ የሚደረግበት ቦታ ላይ ማለት ነው። ፕላስቲክ የሚደረግበት ቦታ ላይ በ15 ሴንቲሜትር ነው ይሻላል። ከዛ ጎማውን የማደርገው ደግሞ እንደዚህ ከኋላ በኩል በሚደረገው በኩል ከኋላ ከጀርባው በሚሆነው ማለት ነው። በዛ በኩል ነው። ይህንንም ይህ የመካከሉ ስፌቷ የተሰፋበት የተቋጠረበት ከዚህ ወደዚህ ወደ ቀኝ አስር ሴንቲሜትር ከዚህ ወደ ግራ ደግሞ አስር ሴንቲሜትር እኩል ነው መሄድ ያለበት። ጎማውን ስናስገባ፣ ይህ የፍራሽ ጎማ ይህን ይመስላል። ስናስገባ እንደዚህ አድርገን ትንሽ ወደ ውስጥ ገባ ብለን ማለት ነው። ከዛ ይህን እንደዚህ ወደ ወደ ውስጥ የሚሰርግናቅፈል ጫፍና ጫፍ ላይ ጎማዎቹ ትንሽ ማውጣት አለባቸው። ስበን የሆነ ሽብሽብ በሚል ሰዓት ፍትር ቅብለው ወደ ውስጥ ከዛ በጠርዝ ላይ ነው የሚለብን ጎማውን አብረን መስፋት የለብንም አይሸበሸብልንም። እዚህ ጋር ስትደርስ ከሁለቱም በ በኋላ እዚህ ጋር ስደርስ ሽብሽብ አድርገዋለሁ። ከዛ ጎማውን ትንሽ ወጣ ብለን የምንለባጥረው ትንሽ ወጣ ብለን ትርፍ ማለት ነው። ለምን አጋጣሚ ፍራሹን ሽምቅቅ አድርጎ መያዝ ያለበት ደግሞ መሸብሸብ አለበት። ከዚህ በላይ ደግሞ መስፋት የለበትም። ሽብሽብ ከፍራሹ ላይ ከላይ ይወጣና ውበቱን በጣም እንዲያስጠላ የሚያደርገው ይህ ግን ወደ ጎን ግብት ስለሚል ከታች ከታች ስለሚሆን ውበቱን ምንም የሚያጠፋብህ ነገር የለም። ከአራቱ ማዕዘን በኩል ያሉት እንደዚህ አስር ሴንቲም ወደ ጎን ወደ ጎን እንሄዳለን። እንደገና መጀመሪያ ጫፎቹ ላይ ማዕዘን ስናወጣ ደግሞ አስራ አምስት ሴንቲም የከፋ ሲሆን ማለት ነው። የመ ሲሆን ደግሞ አስር አስር ሴንት እንብያቸዋለሁ። ወደ ጎንም አስር አስር ሴንት ምን ምን ሄደው እንደገና ጫፍና ጫፍ ላይ የምናወጣው አስር አስር ሴንት ነው ማለት ነው። እያደረገ በነገራችን ላይ ስራው በጣም ቀላል ነው። የፍራሽ ልብስ ስለመስራት በጣም ቀላል ነው። ምንም የሚያስቸግር ነገር የለውም። የከፋ ሲሆን ደግሞ ዳርዳር ላይ ምንም ቀምቅሙን አይልም የሚቀመቀም ምንም ነገር የለውም። ምክንያቱም የፋብሪካ ስለሆነ ሲቆረጥን ምንም የሚዘት ነገር ያለው የመጅስ ልብስ ሲሆን ግን ዳር ዳሮቹ ጫፍጫፎቹ መቀምቀም አለበት። ለምን? የሆነ ስፌቱ የፋብሪካ ስራ ስለሆነ የሆነ እየተተለተለ እየተተለተለ ይሄዳል እና ልብሱን የሆነ እንደመዛትን ነገር ስለሚያደርገው የግዴታ ጫፍ ጠርዞቹ መቀምቀም አለባቸው። ከፋይ መቀምቀም አያስፈልገውም። ይኸው እዚህ ጋር እንዳሳየኋቸው ምንም የሚሆን ነገር የለውም ልብሱ ብቻ ጫፍና ጫፍ ብቻ ፍራሹ ላይ አይገባም። ከሰፋብ ደግሞ ፊቱን ያሳየዋችሁ ልምድ ስላለኝ እንደዚህ ይመስላል። አይሆነልኝም ብዙ ጊዜ ስለማውቀው ልኬቱ፣ ለእናንተ ለማሳየት ያክል ነው። አሁን አሁን በአራቱም በኩል ሰርች ጨረስኩ ማለት ነው። አሁን የሚቀረኝ ማሰሪያው፣ ማሰሪያውን ደግሞ ምስሰራ እኔ ከላይ ነው እንደዚህ ሀገር ስፌት የማደርገው ከላዩ ላይ ነው። አንዳንዶቹ እንደዚህ ከውስጥ አስገብቶ የሚሰፋዋል። እዛ ግን መሆን የለበትም። ከውስጥ ሲሆን ሆን ብዙም አይስበውም ከላይ እንደዚህ ሲደረግ የፍራሹ ልብስ ጫፍና ጫፉ ውስጥ ያስገብተን ከዛ ሳባ አድገን ከውስጥ ለማሰር የሆነ ውጥር ያደርገዋል ፍራሹ ማለት ነው እና በዛ ስለሆነ እኔ የሚመቸኝና የሚያስደስተኝን ስራ ነው የምሰራው በነገራችን ላይ ስለዚህ እንደዚህ አድርገን ነው ይሄንን በደንብ መቋጠር አለብን እንዳይከራከርበት ከዚህኛው በኩል እንደዛ፣ ከሁለቱም በኩል ማሰር የሚያስፈልገው ማሰሪያዎቹም ማጠር የለባቸውም። ቢያንስ ስልሳ ሴንቲሜትር መራቢቶ መግባታቸው ሰርት የጨረስኩኝ ማለት ነው። አሁን ደግሞ ከፍራሹ ላይ እንትን ብዬ ላሳያችሁ።

ሰዎች ፍሬዝ ጋር ሽንቀቅ አድርገው ይዟቸው አራቱም ማዕዘን በኩል ማለት ነው። ከዚህኛው በኩል እንደዚ ሽንቀቅ አድርጎ ይዘዋል። ስለዚ የበለጠ ደግሞ ውበቱ የሚለው ሲታሰቡ ከአራቱም በኩል ጎማዎቹን በደንብ ስክብት ማድረግ በበዚገከይ የደርገ ያልኳቸው ያደርግልናል። ይኸው ባለማሰሪያው፣ ባለቀበቶ፣ ባለጎማ የሚባለው የፍራሽ ልብስ ይሄ የሚመስለው ማለት ነው። ከኋላ በኩል ይሄ ብቻ ያለው ገበር የሚባለው ደግሞ ከኋላ በኩል ይሄ መልበስ አለበት ነው ያሳያቸው ቸው እዚህ ጫፍ ላይ ጫፎቹ ላይ በደንብ ቁጥር አድርገውታል። ከዛ ከፊት ለፊት ደግሞ ዙሪያ ላይ ያሳያቸው ምንም ልዩነት የለው ከባለገበሩ ጋር ማለት ነው። ባለገበሩ ከኋላ ልብስ ምኖሩ ብቻ ነው። ሌሎች በጣም የሚያምረው ዋና አሰራራችሁ ጥርት አድርጋችሁ ሲቀጥል ይሄ ወደዚህ አስራ ሁለት ሴንቲሜትር ነው ቲክነሱ ማለት ነው። ይሄ ወደዚ አስራ ሁለት ሴንቲሜትር ነው ቲክነሱ። ስለዚህ እዚህ ጋር ምንም አይነት ክፍተት መታየት የለበትም፣ ፍራሹ መታየት የለበትም። ድንቀት የሚኖረው እንደዚህ ነው። እንደገና ፍራሹ ደግሞ ይሄ ከዚህ ወደዚህ ደግሞ ሰባ ሴንቲ ነው። ኢትዮፎም ሰባ አስራ ሁለት የሚባለው ፍራሽ ይሄ ነው። ልብሱም ልክ በትክክል የሚመጣው እንደዚህ ይሰራል። በጣም በዚህ ጨርቅ ዋጋው ሞቅ ክፍል ከሆነ ደግሞ ተሰርቶ አንድ ሺ አንድ መቶ ብር በገበር ከሆነ ደግሞ አንድ ሺ ሶስት መቶ ልብስ አዲሱ ጨርቅ ነው። ሜትር በጣም ውድ ነው። ልብሱ እና የሚመስለው የዚ ያሉ ቡድን እንግዲህ እንደምትወዱት አልጠጣጠም ከወደዳችሁት ላይ ካድርጉት፣ እንዲሁም ለዘመን ለጓደኛ፣ ለቤተሰብ ይጠቅማባቸው ከአስቦቱ ሼር አድርጉላቸው። ከዚህ በተጨማሪ ደግሞ ቪዲዮውን እስከ መጨረሻ ብትመለከቱት የበለጠ ትጠቀሙበታላችሁ ብያስባለሁኝ። ምክንያቱም በደንብ ነው እያስረዳሁኝ እና ልኬቱን ሁሉ ነገር እየተናገርኩኝ እንትን የምለው ማለት ነው። ስለዚህ ኦንላይን ላይ ተምራችሁ የራሳችሁን ስራ መጀመር ትችላላችሁ ማለት ነው። አድራሻ የወሉ ኮምቦቻን ያለውን የትም ቦታ ሆናችሁ እዘዙኝ፣ ባላችሁበት እናደርሳለን። በቴሌግራም በዋሳፕ በኢሞ እንዲሁም በውስጥ መስመር አናግሩኝ። ኢንሻላህ ቀጣይ ሌላ ቪዲዮ ላይ እስከምንገናኝ ድረስ አሰላሙ አለይኩም ወረመቱላ ወበረካቱ።